አገራችን ግን እስር ቤት ብስሚላህ ራህማን ራሂም እኔ ግን አላየሁትም። ግን ሳስበው ሳስበው እንጃ እና ች በጣም ተሳዝናለች። ዘጠኝ ወር በሞላ ሆዷ ውስጥ ተሸክማ እስር ቤት ውስጥ አሁንም እስር ቤት ሊመልሷት ነው። መመለስ የለባትም። ጓደኛዋ ላጠፋ ጥፋት እሷ መቀጣት የለባትም። ስለዚህ የአራ ወንድሞቼና የአራ እህቶቼ ማለት የምፈልገው ነገር ምንድን ነው፣ ካልሆነ ጓደኛ ጋር አትዋሉ። መጨረሻ መዘዙ እዚህ ላይ ይጥላቸዋል። አላህ ካልሆነ ጓደኛ አላህ ያርቀን። አቂቅ አለመናገር ጓደኛ የለኝ ወላሂ ጓደኛ ድሮ ብዙ የለኝም ግን ጓደኛ የለኝም የለኝ ማድረግ እናቴንም እና ግሬንም አንድ ቀን አጣሁኝ። አሁንም በአንድ ግሬ ነበር እያነከስኩኝ የሚሄደው ክራንች ተሰብሮ ወድቄ። ሰበር ዜና አሁን ተሰምቷል። ቲክቶከሯ ኢዲዲያ ነፃነት ወይም ናየ ትናንት 3 ነጥብ 30 ኪሎ ግራም የሚመዝን ወንድ ልጅ ከነቃ ጭሉ በሰላም ተገላግላለች። አሰላሙአሌይኩም ወራህመቱላሂ ወባረካቱ። ውድና የተከበራችሁ የረጃል እንደ ሀዩዬ ቤተሰቦች ባላችሁ በሰላማችሁ ብዙ ስትረፍረፍ ይበልልን። ጠፍተናል ጠፍተናል። ምንም ማድረግ አይችልም። ስራ ነው ስራ ነው። እኛ በኢትዮጵያ አይደለም የምንስተዳደረው። ለዛሬ ጠፋ ነው እንጂ ቤቱ ብንተዳደር ኑሮ አንጠፋም ነበረ። ልኩል ህል ቲክቶክ ላይ ግን ይጠፋል አለም። ቲክቶክ ያው ትንሽ ሰኮንድ ስለሆነች አንድ ሁለት ሰኮንድ ቀልዳችን ለቀቅ እናደረግበት። ሾፕ ላይም ኮ ቀልድ እንለቅላቸኋለ። እዛ ሄዳችሁ ዘናፈታ በሉ ማዳ ምናም ስትቆጣችሁ ምናምን በየኔ ቪዲዮ ያየችሁ በቃ እኔ በፊት እርጉዝ የነበርኩ ዜ ልጄ መጀመሪያ ልጄ ማለት ነው። ስራው ከባድ ነው ግን በቃ ሴትያም ከባድ ና ትንሽ ካልባል ጀዋላ ምችደግሞ የሴትያ ላይ ሰርፍ ላይፉ ስታደርገዋለሁ ማለት ነው። እናንተም የኛ ቪዲዮ ያያችሁ ዘና ፈታ በሉ። ቪዲዮዎችን ሰብስክራይብ አርጉት፣ ነበሪዎች ላይክ አርጉት። ሪጃሩ ፕራንክ ላረገው ነው ሀዩቲ ፕራንክ ላረጋት ነው ቢሆንማ ላይክ ብዛቱ፣ ኮመንት ብዛቱ፣ ሼሩ ብዛቱ አራተው። ለኸይር ስራ ተሳተፉ፣ ላልሆነ ቪዲዮ አትሳተፉ። እንደ ዩቲዩብ ቪዲዮ ዋይ ማይ ቪዲዮ አታሰራጨውም። ሰብስክራይብ ያደረጉኝ ሀምሳ ሶስት ሺህ ሰው ሰውየው ግን ቪዲዮ የሚያወጣላቸው ሰው ለአንድ ሺ ለአምስት መቶ ሰው ነው ዋይ እንዴ፣ እኔ ሰብስክራይብ ያደረጋችሁት ሰዎች የታላችሁ፣ ወላ የታላችሁ? ሀቂቃል መናገር ማለት ነው። እማም ሞ ሙሽኪላ ሙሽኪላ ግዴታ የለባቸውም። ሀላል እንዳትከተሉ፣ ያልሆነ ተከተሉ። እንደተባለው ሰው ሀላል የሚሰሩ ሰዎች አትከታተሉም፣ መጥፎ የሚሰሩ ሰዎች ትከታተላላችሁ። እሱም አንድ ሙሽኪላ። እነሆ በተሰማኝ ቪዲዮን የመጣሁላችሁ ረሱል ሰለላሁ ለ ስለም ካልሆነ ጓደኛ ጋር እንዳትሉ። ምክንያቱም እሱ ያመጣው መዘዝ እናንተንም ሊያስመዳሱ ለሚችል። አሁን ምሳሌ አብዲ አብዲ ቀልደኛው አብዲ ስልጤው አብዲ ስልጤው ካወቃችሁ ቲክቶክ ላይ ታዋቂ ነው። አብዲ ስልጤው ከፈለጋችሁ ፎቶውን አመጣላችኋለሁ። እሱ አሁን ጓደኞቹና ጓደኞቹ ለሰሩት ወንጀል እሱ ጓደኛ ስለሆነ ብቻ ከጓደኞቹ ጋር እስር ቤት ይኸው፣ አሁን ማንም የሚጠይቅ ኮመንት ላይ የኔ ወዳሉ የኔ ፍቅር፣ የኔ ማር፣ የኔ ጀግና የት አለ የሚጠይቀው ማንም የለም። እስር ቤት ገብቶ ቀረ በጓደኞቹ ሰበብ፣ ጓደኛ ስለሆነ ብቻ ገዳይ ነህ ተብሎ እስር ቤት ተወረወረ። ስለዚህ ረሱል ሰለላሁ አለይህ ወሰለም ካልሆነ ጓደኛ እንዳትሉ ብለዋሉ አትዋሉ። ምክንያቱም ያልሆነ ጓደኛ ካላችሁ አውል ሼር እሱ ኸይር ከሰራ ወላ ር ትሰራላችሁ። ጓደኛ መጥፎ ካላችሁ እሱን መስላችሁ ነው የምትቀሩት። እና አሁን ምንድን ማለት የፈለግኩት በምስል ላይ የምትት እህታችን ወገናችን ማ ወገናችን በምስል ላይ የምትት ወገናችን ማያውቃት የለም ቲክቶክ ርናት ቲክቶክ ለማትከታተሉ ዩቱበሮች ደግሞ ነገራችሁ ታዋቂ ቲክቶክ ርናት ጆኒ ነው፣ ጆኒ የሚባለው ጆኒ ጋር ከሱ ጋር ጨፈረች። ትመጣለች። እማህም ጆኒ ያጠፋውን ጥፋት የዓለም ህዝብ አይቶታል። የሱን ቪዲዮ ያላየ ሰው የለም። ያላያችሁ ካላችሁ ጆኒ የሚባለው ልጅ ጆኒ ነው። ወላሂ ስማችን ብዙ አያዝ ጆኒ መሰለኝ። ጆኒ የኢትዮጵያ አየር መንገድ ወጥቶ አገርን ሊያቆሽሽ አገርን ዝቅ እናት አባትን ዝቅ ማድረግ አገርን ሊያቆሽሽ የመጣ ህዝብ አያስፈልግም። አገራችን ሊያቆሽሽ ፈልጎ የአየር መንገድ ላይ ወጥቶ ስለ አየር መንገድ መጥፎ ሲያወራ የእጁን አግኝቶ እስካሁን እስር ቤት ነው። እንግዲህ ታዋቂን ሚሊየር ሚሊየር ነው፣ ፎሎሮ እሽፋይዳ ይኸው እስር ቤት ወጥቶ ቀረ። ኮመንት ላይ አብድላህ ለው ሞትላህ ለው የሚል ህዝብ ለአንድ ቀን ነው። ከዛ በኋላ ሁ እስር ቤት ገባ። ይኸው እስካሁን እስር ቤት ነው። እምህም ለማለት ፈልጌ ነው። እች ልህታች እች ወገናችን ማለት ይሻፉ በልኝ ስልሞች እች ወገናችን የዛን አየር መንገድ ላይ ከጆኒ ጋር ነበረች እና በሱ ሰበብ የመጣ እስር ቤት ናት። አስር ወር ውስጥ እስር ቤት ናት። እና እስር ቤት ሁና አርግዛ ነበር። እኛ ያላወቅን መውለዷን ነው እንጂ ነው ማርገዟን አላወቅ ነው። ጤና ጣቢያ ወለደች አሉ። እንኳን በሰላም አላህ ገላገልሽ። ምክንያቱም እናት ነኝ። ይሄ ስሜት የሚያውቅ ለሰው ለእናት ለእናት ሸር አያስብም። የምጥን ስሜት የሚያውቅ ለጠላት ራሱ አትመኝለት። ምክንያቱም እንኳን ሁለት አደረገሽ አላህ። እኔ ምንድን ነው እዚህ ላይ የምለው አባባሌ፣ እኔ አሁን ጓደኛዋ ላጠፋው ጥፋት እሷም እስር ቤት አርግዛ ዘጠኝ ወር ውስጥ እንግዲህ እስር ቤት ውስጥ ማርገዝ፣ አረብ ሀገር እንደም ማሻላ ተባረካለ። አረብ ሀገር ኮ እስር ቤት እስር ቤት ነው እንዴ? እስር ቤት አትበሉት። የአረብ ሀገር እስር ቤት እስር ቤት አለ። ቁርስ በስነስርዓት፣ ምሳ በስነስርዓት፣ ራት በስነስርዓት። እንደም አልጋችን ራሱ ይነጠፍ ነበረ። ቤት ይጠረገልናል። እስር ቤት አይባልም። የአረብ ሀገር እስር ቤት እስር ቤት አይባልም። አገራችን ግን እስር ቤት ብስሚላ ራህማን ራሂም እኔ ግን አላየሁትም። ግን ሳስበው ሳስበው እንጃ። እና ይህቺ በጣም ተሳዝናለች። ዘጠኝ ወር በሙላ ሆዳ ውስጥ ተሸክማ እስር ቤት ውስጥ አሁንም እስር ቤት ሊመልሷት ነው። መመለስ የለባትም ጓደኛው አላጠፋ ጥፋት እሷ መቀጣት የለባትም። ስለዚህ የአሄራ ወንድሞቼ ና የአሄራ እህቶቼ ማለት የመፈለገው ነገር ምንድን ነው? ካልሆነ ጓደኛ ጋር አትዋሉ። መጨረሻ መዘዙ እዚ ላይ ጥላቸዋል። አላህ ካልሆነ ጓደኛ አላህ ያርቀን። ሀቂቃ ለመናገር አሁን ጓደኛ የለኝ፣ ወላ ጓደኛ ድሮ ብዙ የለኝም። ግን ጓደኛ የለኝ የለኝ ማድረግ ወላ፣ እኔ ጓደኛ ስራዬ ነው ብዬ ጓደኛ አይነት ብዬ ልቤ ማካፍላት ጓደኛ የለችን። ግን አውራ ነው ጫውታለ አሉ እ አውራ ጫውታችን ለኪል የውስጤን ማድረግ ጓደኛም እንደሆነ እኔ ራሱ አላውቅም። ሀቂቃ ለመናገር ጓደኛ የኔ ልጆቼ፣ ባለቤቴ፣ ስራዬ ነው። በፊት ራሱ ስራዬ ነው በቃ እና ሌላም ደሞ ቪዲዮ አለኝ። ኢና ሊላሂ ወኢላ ኢራጂኡን በአንድ ቀን ውስጥ ሁለት ነገር አሳጣው አላህ ነጅና ያ ረቢ፣ ነጅና ያ ረቢ አላህ ነጅና። ወገናችን በአንድ ቀን እናቴን ማጣኋት፣ እግሬን ማጣሁት፣ እርዱኝ ይላል። ወገናችን እርዱት። አምስት ለመርዳት አምስት አስር እንዳትሉ ለመርዳት፣ እርዳታ ትንሽ የለውም። ይሄ አዲስ የመጣ አልሐምድሊላሂ አልሐምድሊላሂ ይሄ አዲስ የመጣ ካንሰር በሽታ ደግሞ ያ ረቢ አላህ ያ ረቢ አላህ ያረቢ ነጅና ያረቢ ነጅና በፊት ኤች አይ ቪ ነበር፣ አሁን ደግሞ ካንሰር በሽታ ፋሽን ሆኗል። ያረቢ ያአላህ ያረቢ ያአላህ ከዘመናዊ በሽታ አንተ ጠብቀን። ያረቢ ያአላህ ከዘመናዊ በሽታ አንተ ጠብቀን። ያረቢ ከድንገተኛ ሞት አንተ ጠብቀን። ያረቢ ያአላህ ከድንገተኛ በሽታ አንተ ጠብቀን። ጋይስ ያአላህ ነጅና ያረቢ አም ጉላሚ ጉላሚን ወላሂ ለአሲ ሁሌ ዱዐ ስታደርጉ ያረቢ ነጅና ያ ረቢ አንተ ፈተና አልችልም እንዳትፈትን። ያ ረቢ እንዳትቀጣኝ አንተ ቅጣት አልችልም። አላህ ሰዎችን ይፈትናል። አላህ ይሱ ፈተና እንዳኛ አንችልም እንዳይፈትና እና የዛሬ ቪዲዮ ይህ ይመስላል። ቪዲዮ ላይክ ያደረጋችሁ አድርሱለት። ይሄ ወገናችን መርዳት የምትሉ ሰዎች እርዱት። እርዱትና ከፈተና አላህ ይጠብቀን። አላህ ይማርክ ላለው እና በጣም ነው የሚያሳዝነው። እናቱንም አጣ እናትም አባት የለኝም ይላል እና እርዱት። እቺ ዱንያ በጣም ትገርማለች። ቀን እንደዚህ ናት። ይሁን በአንድ ቀን ምን እንደሚያጋጥመን አናቅም። ይከበን እናትም እግርን ማጣ በጣም ይከብዳል። እና ለዚህ ዱኒያ እንዳትደግሙ እንዳትለፉ፣ ለሄር ስራት ፍራራጡ ያ ረቢ አላ ለሄር ፍራራቅ ያ ረቢ ለሄር ስራ ብራራጥ አድርገኝ ያ ረቢ ረቢ እስከ ዛሬ አንተ ፈርቼ ነ ዩቱብ የራሱ እንደዚህ የሞተው አንተን ፈርቼ አሁንም አንተ ፍራቻ ልቤ ሳሳደው ያ ረቢ አላ ሰዎች ዩቱብ ማድረግ ይመስላቸኋል። እኔ ግን ምንም እየበለሁ አደለም

ሰው ሄድ ስራ ሰርቶ ከሞተ ስለ አንተ ኸይርነት ሲያወራ ኸይር እየጨመረ ይሄዳላሉ። ስለ አንተ መጥፎ ቪዲዮ ከሰራህ ደሞ መጥፎ ነገር ከሰራህ አላሁ መሰለኝ፣ መጥፎ ስራ ከሰራህ ማሉ ሰዎች ስለ አንተ መጥፎ ሲያወራው የእናንተ መጥፎ ነገር እየጨመረ እየጨመረ ይሄዳላሉ። ስለዚህ መልካም ስራ ከምንሰሮች አላህ ያርገን። አቤት ሐያ ዱአ ከጀመረች ማቆሚያ የላትም። የዛሬ ቪዲዮ ይሄ ይመስላል። በሌላ ቪዲዮ እስከምንበስ ሰላማችሁ ብዙ ትርፍርፍ ይበልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አይ እንደዚህ ነው። እንዴት ነው የቻናሌ ቤተሰቦች?